ስለ እናንተ የሚሆን ሥጋዬ ለመታሰቢያ አድርጉታል። እንዲሁም ከእራት በኋላ ጽዋውን አንስቶ ኢየሱስ ጌታ ይህ ጽዋ በደሜ የሚሆን አዲስ ኪዳን። ስለዚህ ከዚህ ጽዋ በምትጠጡበት ጊዜ ይህንን ለመታሰቢያ አድርጉት ይህን እንጀራ በምትበሉበት ጊዜ ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ ይህ ታሪክ ሉቃስ 22 ላይ ያለውን የደረሰው ይመስለኛል ጳውሎስ እና አሁን የማደርገውን ነገር አለ የተቀበልኩት ከጌታ ነው አለ ስለዚህ ከጌታ ስቀበል ይህንን ስርዓት ሳደርግ ስጋውን እየሰጠዋችሁ ነው እንጂ እንጀራ ወይም ቂጣ አይደለም እምሰጣችሁ አለ። ስትጠጡ የምትጠጡት የአዲሱ ኪዳን ምርቃት የሆኑ የኢየሱስን ደም ነው የምትጠጡት። ይህንን ስታደርጉ አለ ዘ ቨሪ ቢግኒንግ መታሰቢያ ነዋ። ቆይ ምኑ ነው የምታስበው? እስከሚመጣ ድረስ ኢየሱስ ምታወራው ምኑ ነው? ሞቱን ትናገራል። ሰው ልክ የጌታ እራት ለመውሰድ ሲያስብ ገና ሊያለቅስ ይፈልጋል። ሊያስብ ነዋ። መታሰቢያ ምኑ ነው የሚያስበው? ተገረፈ ጌታዬ ነዋ። ብዙ ሰው የጌታን ራት ከወሰደ በኋላ ይጨነቃል። ለምን እያሰበ ያለው መገረፉን ነው፣ እያሰበ ያለው ስቃዩን። ቪላ ቤት ነበረ እንድሮ ቸርቻችን። ቪላ ቤት መሐል በሳሎን ገብተህ ይሰጡሃል። ከወሰድኩ በኋላ በኪችኑ ነው የምትወጣው። የሚወጣውን ሰው ዝም ብዬ ሰው ተጨቁ የሚዘመረው መዝሙር ራሱ ጭንቀት ይለቅባል የራስ ደም ሊፈስ ነው የሚመስለኝ እሱን አይደለም ማሰብ ያለባለ አውራ ሞቱን ስትናገር አሁን የሞተ ጌታ ይዘ ነው እንዴ እኔ ከዚህ በፊት ነግሬሃለሁ እቤታችሁ ያለውን ይሄ ያለውን ስዕል አውርድ ብያል እንደሱ አይነት ኢየሱስ የለኝም እራሱ አይጨንቅም ያለ ፈረንጅ ቤት ሰቅለ አውርደው ምን አይነት ኢየሱስ ነው ነው አይን አይችለውም እንኳን ካሜራ ፊቱ እንደ ፀሐይ የሚያበራ ወገቡን በወርቅ መታጠቂያ የታጠቀ ድምፁ እንደ ብዙ ውሆች የሆነ እግሩ የካለ ናስ የሆነ። ለምን አንድ ሰው አሜን አይለኝም? ይህኛው ኢየሱስ ነው። አይ ሞቱን አስቡ ነው የሚለው። ሞቱን አስቡ። አዎ የምታስበው ለምን እንደሆነ አሁን እንነግራለሁ። ጌታ እስከሚመጣ ድረስ ሞቱን ትናገራለህ። ሞቱን ሳይሆን የምትናገሪው ሞቶልኛል ብለሽ ነው የምትለቅመ። ሊገልሽ ሲመጣ ቀደመህ እኮ። ካለባዳ መከራ ሲመጣ ቀደመህ እኮ። ስለዚህ የምታስበው ኢየሱስ ክርስቶስ በመሞቱ ለአንተ ያካፈለህን በረከት ነው የምታስበው። ከድንግል ማርያም ተወለደ። ከዛ በኋላ ለ33 ዓመት መሬት ላይ ኖረ። ከዛ በሮማውያን ወታደሮች ሲሰቃይ ሲገረፍ ኖረ፣ ተገረፈ፣ በመስቀል ተሰቀለ፣ ሞተ ብለህ የምታበቃው ታሪክ አይደለም። ያንተ መንገድ ነው። ያ ሲገረፍ አንተ ላይ ማረፍ የነበረበት ነው። ስጋው ሲቦጨቅ ያንተ ስጋ መቦጨቅ ነበረበት ማለት ነው። ማን አባህ ትነግረዋለህ። ለዚህ አሁን ካንሰር መጥቶ ልቦጭቀው ሲል ተቦጨቀ አንድ ሰው ባገኝ ደስ ይለኛል። ከዛሬው የጌታን እራት ከበላ በኋላ የሚፈወሰዋል ይሁንነ መከራ መጥቶ ሥጋ ሊቦጭቀው ሁለት ሰው ይቦጭቀ። ይሄን በወሰዳችሁ ጊዜ ሪመምበር ትለዋል፣ አስታውስ። ድህነት ትለዋል ምኑን ላስታውስ? እርሱ ባለጠጋ ሆኖ ሳለ ነት ባለጠጎች እንሆን ዘንድ ስለኛ እርሱ ድሀ ሆነ እና ዲዘርቭ አያደረገኝም። ተማሪ ያኮባሽ በትንቢት መንፈስ ልናገር በድንገት አሸናፊ የሚሆን ሰዋል። ለሁለት ሰው ልሰጠው ነው አሁን በድንገት ዛሬ እሁድ ከሰዓት አሸናፊነት የሚጀምረው ሰዋል የምትናገሩ ታውጁታላችሁ። ምኑን? በኢየሱስ ክርስቶስ ሞት ምክንያት እናንተ ህይወት ላይ የሆነውን ነገር ብዙ ነው። ሁሉንም ዘርዝሬ ማውራት አልችልም። ገና ኢየሱስ ክርስቶስ ሲመጣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኃጢአት የተወገደልህ ሰው ነው። ሥሬት ያገኘ ሰው ነው። ቤዛነት ያገኘ ሰው ነው። ሶስት ነገሮች ልናገር ምትቻል። አንደኛው ኢየሱስ ክርስቶስ ሲሞት ሞቱን ተናገሩ አደ አስቡት፣ አለ በጭንቅላቱ ላይ የሾክ አክሊል ተቀምጦ ነበር። አክሊሉ ታሪክ ተመራማሪዎች ሲናገሩ የተቀመጠው ሾክ ስላስቀመጥሹ ብቻ ራሱ እየሰረሰረ የሚገባ ነው። እንዳይሰቃይ አይምሮ ድረስ ውስጥ እንዳይገባ እብደት፣ እንዳያገኝ ጭንቀት እንዳያገኝ፣ የሰላም እንቅልፍ እንድትተኛ። ለዚህ ነው ትክክለኛ ጴንጤ እንቅልፎ አይለኛ። ምንድን ነው አንተ? ጭንቅላት የለም ጭንቅላት ተቀያይ። አንተ ማይንድ አይሰራም አያስብም ነው። ሾኩ እዛ ነበረ አሁን የእኛው ጭንቅላት ለሾክ አይመችም መራና ጀጋባዲያስ ጌታ ኢየሱስ መጣና እንደዚያ አለ ሰላምን እሰጣችኋለዋል ሲሉ ሰላሜን የራሴ እኔ የምሰጣችሁ ሰላም አንደም እንደሚሰጣችሁ አለ እኔ ጋ የነበረውን ሰላም ነው የምሰጣችሁ ምን አይነት ነው የምሰጠ ሰላም እኔ ማረጋጋት ሌላ ነው፣ የራሴን እርጋታ መስጠት ደግሞ ሌላ ነው። አልችልበትም እኔ ማረጋጋት፣ ይችላል ሰላሙን አይዞ ልል ይችላል። የራሴን እንዴት እንደሚሰጥ ታውቃለህ? በመተካካት ነው። መወጋት የነበረበት ጭንቅላት በእዳ መወጋት፣ በኃጢአት መወጋት፣ በሰይጣን መወጋት፣ በክፉ ሰዎች መወጋት የነበረበት ጭንቅላት እዛ ሄደና እኔስ የክርስቶስ አይነት ሰላም ይህንን ሶስት እሱን ነው ዛሬ የምናገረው። አትችለኝም እኮ ስትረስ፣ አትችለኝም ስትረስ። በእርግጠኝነት ዛሬ የእንቅልፍ ኪኒን የሚጥል ሰዋል፣ የአእምሮ ጭንቀት የሚወገድለት ሰዋል። ምን አይነት ነው? የኢየሱስ አይነት ሰላም ካልከኝ በሚናወጥ ጀልባ ላይ የሚተኛ ማለት ነው። አገር እየተናወጠ በሰላም የሚተኛ ግራቀኝ የሚያስተኛ ዜና የለም። ጓደኞችም የሚያወሩት የሚያስተኛ ነገር አለ፣ ተደውሎ የሚነገር የሚያስተኛ አለም። አገር እየተናወጠ አንተ ግን ካልቀሰቀሱ አትነሳ። በእርግጠኝነት ልንገራችሁ አይደል ዛሬ ይህንን ደምና ስጋ ስትወስዱ ሰላም የነሳችሁ ዘንዶው ይወጋ ሰላማችሁን የወሰደው ይወጋል። እስቲ አንድ ጩና የኢየሱስ አይነት ሰላም በሎባካጅ ባካጅ ለምንድነው አይምሮ የማይጨነቀው? ኦረዲ ተጨነቀ በሾቅ ተወጋ እኮ ያ ጭንቅላት። አሁን የኔ ጭንቅላት ስማርት ነው፣ ብልህ ነው፣ ጠቢብ ነው፣ የተባረከ። ለምን ተቀይረን ነው። እናንተ ጋ ብቻ አይደለም፣ በዘራችሁ ያለ የአእምሮ በሽታ ይፈወሳል። ዘር አረጋችሁ ላይ ያለ የእብደት መንፈስ ይወጋል። ዘር አረጋችሁ ላይ ያለ የአእምሮ በሽታ ይመጣል። የኢየሱስ አይነት ሰላም ገባ። ሁለተኛው ሰው ሊቆስልበት በማይችል ልክ ነው የኢየሱስ ክርስቶስ ገላ የቆሰለው። ሲገረፍበት የነበረው ጅራፍ የቡሄ ጅራፍ አይደለም። እላዩ ላይ ሰውነት የሚቆራርጡ ቁሶች አሉበት። አንዴ ጅራፉ ባረፈ ቁጥር ስጋውን ነው ቦጭ ቆም ያነሳው አንዳንድ ያጠኑ ሰዎች ሲናገሩ ከመገረፉ የተነሳ የኢየሱስ ክርስቶስ አጥንት ይታይ ነበር ይላሉ። የእሱ ነበረ ያ መገረፍ። ታዲያ ለምን ሁለታችንም እንገረፋል? ኖርማሊ አበሻ ምን አይወድም ካልከኝ፣ ተከፍሎልሃል አይወድም። እኔ ግን ወዳል። ስታገኘኝ ክፈል። ካየኝ ዝም ብለ እንዳትል እሺ አይወድም። ተከፍሎልሃል ተከፍሎልሃል ሲለው፣ ራሱ ወይተሩ መተው ማን የከፈለው አጠገቡ ላሉት ማ ስለሆነ ለእኔ የሚከፍልኝ እጅና እግር አለኝ። አረ ከፈላ ተከፍሎልሃል ከተባልክ ልንገራር፣ እንዲህ ብለን መውጣት፣ ቴንኪው ብለ መውጣት። የምን ግብ ግብ ነው? ተከፈለው ለጤና ነው። ሲቦጨቅ ስጋ እንዳይቦጨቅ እርግጠኛ ሆኝ ልንገራችኋል። ከዛሬው የጌታ እራት በኋላ የሆነ ሰው ይፈወሳል። መጽሐፍ እንዲህ ይላል። በእርሱ ቁስ እኛ ምን አለን ተፈወስ አይ ከኃጢአት ነው የተፈወስ ነው። አንዱ የኃጢአት ውጤት በሽታ አይደል እንዲ። እዛ ጋር ሲገረፍ አንተ ላይ ማረፍ የነበረበት ያው እንደሚታረድ በግህ በሸላቾቹ ፊት ዝም አለ ኢየሱስ። ዝም ያለው የአብን ፈቃድ ለመፈጸም ነው። ሲሄድ ኢየሱስ የአንተን መንገድ ነው የሄደው፣ የማይመለከተውን መንገድ። የማ ነበረ መስቀሉ? የማ ነበረ መገረፍ? የነበረበት ማን ነው? መቁሰል የነበረበት ማን ነው? እሱ ቆሰለልህ፣ አንተ መቁሰል የለብህም። ዮሐንስ ወንጌል 14 27 ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ላችሁ በሽታ እናንተ ላይ መብት የሌለው በዚህ ምክን ያለው ኦልሬዲ ተከፍሎልሻል። አንደኛው በኃይለኛ ሰላም አይምሯችሁ ይሞላል ዛሬ። ሁለተኛው ስጋችሁ ላይ ያለ ማንኛውም ደዌ ዛሬ ይነቀላል። ሶስተኛው ኢየሱስ ክርስቶስ ሞቱን አስቡኗል ደሃ የሆነው ኢየሱስ ሊሞት ሲል ነው። ከዛ በፊት ምድር ላይስ አልነበረም ደሃ አልነበረም ምድር ላይ አይለቀበሮ ጎጆ አላቸው ጎጆ የለው ምናምን ትላኛለህ ኢየሱስ ማደሪያ ሊያጣ አይችልም። ፊዚካሊ መሬት ላይ ያለ ለመሰለ ሰዎች ያጋፉት ነበር ይላል። እንኳን ኢየሱስ፣ እኔ ይሄው ትንቢት እየተናገርኩ ማደሪያ አላጣም። ቤት የለኝም ብል እዚሁ ዛሬ ተሯሩጠ ነው ቤት የምትለቅልኝ። የባለ ስልጣን ሚስቶች ያገለግሉት ነበር ይላል ኢየሱስ፣ እነ ሰሎሜ፣ ባለ ሀብቶች ሰርፍ ያደረጉት ነበር። በጣም የሚገርመኝ ከባዱ ነገር እንደዛ ሲገረፍ መጀመሪያ ስጋው ከመቦጨቁ በፊት ምኑ ነው የሚቦጨቀው? ልብሱ ነው የሚቦጨቀው። እንደዛ በደም የተጨማለቀ የተቦጨቀ ልብስ ወታደሮቹ ጣ ተጣጣሉበት ይላል ውድ ነበር። ታዲያ መቼ ነው ደሃ የሆነው? በመስቀል ላይ ዕርቃኑን ሆነ። በመስቀል ላይ የሰው ደሃ ሆኗል፣ አጠገቡ ሰዎች የሉም ነበር። የልብስ ደሃ ሆኗል፣ ጨርቅ ሰውነቱ ላይ የለም ነበር። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር ዘጠኝ እናንተ በያዛችሁ ትርጉም ላንብበው የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችሁታልና ምንድ ነው እሱ ሀብታም ሲሆን እናንተ በርሱ ድህነት ሻቦ ቀባስ ይሁን ኢትዮጵያ ውስጥ ያለ የድህነት መንፈስ የማይወደው ጥቅስ ነው ሀብታም ሲሆን እናንተ በእርሱ ድህነት ባለጠጓይ ትሆኑ ዘንድ ስለ እናንተ ደሃ ሆነ። ኢየሱስ ደሃ የሆነው ለምንድን ነው? እኔ ባለጠጋ እንደሆን ነው። በል በወሰዳችሁ ጊዜ ሞቱን ትናገራላችሁ። በሽታ አትጮኸማ። ያታስ ብዙ ሰዎች እንደሚፈወሱ እያየሁኝ ነው። ከብዙ ሰዎች ላይ ነው ደዌ ዛሬ ብድግ ብሎ የሚሄደው። የምትወስዱት ቂጣ አይደለም። የምትወስዱት ቪምቶ አይደለም። ዋረቨር ምንም ነገር አይደለም። የምትወስደው የኢየሱስ ክርስቶስም ሥጋና ደም ሰይጣን ለካ ሞቶልሃል ብሎ ካጠገብ ሲሸሽ እያየሁት ነው። ደሃ ሆኖ ለማን? አንተ ምን እንድትሆን? ባለጠጋ እንድትሆን። ከኃጢአት ስርየት፣ ከዘላለም ሞት ድነት፣ ጭማሪ እነዚህንም ነገሮች አድርጎልሃል። ኢየሱስ ሲሞት ወዳጆች

ለብዙዎቻችን ላይ ተዘግቶ የነበረው ያ መጋረጃ የተከፈተበት ይከሰን የነበረው የዳ ጽሕፈት ሁሉ በመስቀል ተጠርቆ የተወገደበት መጋቫዲያሳ የዘላለም ህይወት ደጆች የተከፈቱበት ከአምላክ ጋር እንድናወራ የከለከለን መጋረጃ የተቀደደበት ዛሬ ከዚህ ደም በኋላ ከሳሾች ይደፋል። ጩና ሜን በለኛ ሲከስ የነበረ ይደፋል እና ጋባባል ይ ማይ ከራልተክ መንፈሳለ አዳንድ ጊዜ መብቴ ነው እሚል በሽታለ መብቴ ነው። አባትህ ስኳር ነበረበት፣ አያትህ ድም ብዛት ነበረበት። በናንተ ዘር አረግ ላይ መብቴ ነው ይላል። መብትህ አይደለም፣ መብቱ አንተ ላይ አይደለም። ያን ጊዜ የተከፈለልኝ ሰው ነኝ። ዘር ቀይሬ ያለሁ የኢየሱስ ወገን ሆኛ አለሁ በዘር አረጋችሁ ላይ ያለ ደዌ የተሰበረ ጨርቅ እንደሚወልቅ ከአንዳንድ ሰዎች ላይ ድህነት ሲወልቀ ያለሁ ለእኔ ነው በላንድ ጊዜ ከ ለእኔ ነው በላንድ ጊዜ በውክልና ጉዳይ አስፈጸማችሁ ምታቁ ውክልና ሰታችሁ ሰው ልካችሁ የምታውቁ ሰዎች እዛ ቢሮስ ጉዳያችሁ ሲፈጸም ሲያልቅ፣ ሰዎች አቁ እዛ ያሉት ከዛ ይደውሉላል። እረ አልመጣህም አልከፈልክም እኮ ይለሃል። እረ ከፍያል አላየሁም እኮ አይ፣ ሰው ልክ ነበር ትለዋለህ እኔ አለመምጣቴ ናት። እዚሁ ቁጭ ብዬ ጉዳይ አልቆልኛል። ማካባዳ አልተሰቀልክም አልሞትክም ይለኛል እኮ። አዎ አይ ልኬ ነበር የሄደልኝ ነበረ። አንድ ወክሎኝ የተሰቀለ አለ። በሽታ አይችልም፣ እርግማን አይችልም፣ ድህነት አይችልም። ኢየሱስ ጌታ ነው። የጌታችን የኢየሱስ ክርስቶስን ቸር ስጦታ ቀምሰነዋል፣ ቀምሰነዋል። ቫታካ ባሳካ። በእሱ ድህነት ባለጠጋ ሆነናል። የእሱን ሰላም ለእኛ ሰጥቶናል። የእሱን ጤና ለእኛ ሰጥቶናል። እግዚአብሔር ተናገር ይለኛል። ቤት ላይ ማ ቤት ላይ ነው ተናገር ይለኛል። ቤታችሁ የተቀመጠ እርግማን የተወጋ ይሁን። መብቴ ነው የሚል እርግማን የተሰበረ ይሁን። ባዶ ሊያረጋችሁ የወጣ እርግማን የተሰበረ ይሁን። አልጋ ላይ ሊያስይዝ የወጣ እርግማን የተሰበረ ይሁን። የመድኃኒት ጥገኛ ሊያደረገ የፈለገ የበሽታ እርግማን ይሰበር። እንቅልፍ ሊነሳ የወጣ የእብደት መንፈስ ይወጋ። ሰላም የሚነሳ መንፈስ ይወጋ። ለእኔ ነው። ለእኔ ነው። ለአንተ ነው። የሚሆንህን ልንገርሃ። ማዘን ነበረብሽ እኮ በሐዘን ፈንታ የደስታን ዘይት በለቅሶ ፈንታ የምስጋናን መጎናጸፊያ ጀቫሪያላ ካባውሳ ራቬንያና ካባካባ በመከራ ፈንታ አክሊልን ዛሬ የምትወስደው ህይወቴ አንዳንድ ጊዜ በድላ ኃጢአት ሰርተሃል ሰባት ቀን ጾም ጸሎት ግባ የሚላ አገልጋይ ያስቀኛል። የአንተ ሶስት ቀን ጾም ጸሎት ይዘ ነው የሚሰረው። እረ ኦልሬዲ ፔይድ። ስለዚህ ዛሬ የምትወስደው ምንድን ነው? ስጋው ነው ደሙ ነው። እንዴት ሊሆን ይችላል? ማለት ይሄ ቂጣ አይደል ምናምን። ህፃኑን ብዬሃለሁ ቅድም። እንደ ቂጣ ከወሰድከው ቂጣ ነው። አንዳንዶች በረቱ፣ አንዳንዶች ኃይል አገኙ፣ አንዳንዶች ሞቱ ይላል። ህይወት ስላለበት እ በረታው ፊትህን ሳየው ተጽናናው፣ ፊትህን ፊትህን ሳየው ደስታለው፣ ፊትህን ሳየው እያለ ነው የምንወስደው። ምንም አታለቅስም ዛሬ አላላቀስም። በረታው ሞትህን ሳየው ተጽናናው፣ መስቀሉን ሳየው ደስታለው፣ ፊትህን ሳየው ሬዲ ናቸው። ሬዲ ናችሁ፣ አገልጋዮች ወደ እኔ ይመጣሉ። የሆነላችሁን ነገር አሁን ያወራሁት ገብቷችኋል። እላያችሁ ላይ አውሩት። ለኔ ነው የሞተው፣ ለኔ ነው የተገረፈው። በሽታ አትችልም፣ ድህነት አትችልም። እርቃኑን ተሰቅሎልኛል፣ ተዋርዶልኛል። ሬቫሊያና ካሳ ዲያሳ ይሄ ደም ለእኔ ነው የፈሰሰው። አው ይሄ ስጋ የተቆረሰው ለእኔ ነው። ደጋ ውርደቴን ወሰደው፣ መከራዬን ወሰደው፣ ሀዘኔን ወሰደው። ማ ላኒያናካማስ ድምፃችሁን እየሰማሁ ሆዲካላቦ ሮምባላጋንያና ጋሻ ለዚህ ነው ጠላቶቼ የማይችሉኝ፣ አጋረንት የማይችለኝ፣ እርግማን የማይችለኝ፣ በሽታ የማይችለኝ ዛ ከቫንያሳ ላ ያሳ ኢየሱስ ባይሞትን ልኖረው ኢየሱስ

ይሄ ስለኛ የተቆረሰው የኢየሱስ ክርስቶስ ስጋ ነው። ለጤንነታችሁ፣ ለበረከታችሁ፣ ለደህንነታችሁ የተቆረሰ የኢየሱስ ክርስቶስ ስጋ ነው። መእንደተሰባውስ ይሄ ስለእኛ የፈሰሰው የአዲሱን ኪዳን የተመረቀበት ልንወድቅ ልንጣል የማንችልበት ኪዳን ውስጥ የገባንበት ከእግዚአብሔር ጋር ፊት ለፊት የተገናኘንበት ክብራችንን የከለለ መጋረጃ የተቀደደበት የገባንበት የአዲሱ ኪዳን ደም ነው።

ኃይል የተሰማው አሜን ይበል። የተፈወሰው አሜን ይበል። አዲስ ታሪክ የጀመረ ሰው አሜን ይበል።